አደይ ወይንም ደግሞ ሰራተኛዋ አደይ ተከታታይ ድራማ በክፍል 33 እንሆ መተናል ማለት ነው። እንግዲህ በባለፈው ፓርት ላይ አደይ አማቱ ወድቃ ነበረ። በወቅቱ በቀለና ንጉስ ነበር እያነሷት ማለት ነው። እንዲሁም ወደ እነሱ ቤት ነበር እንድታርፍ እየወሰዷት እና ካለችበት በነቃችበት ሰዓት ለምንድነው ከዚህ ያመጣችሁኝ? ለምንስ እንደዚህ አደረጋችሁኝ? በማለት በመጮህ ተናግራቸው ነበር። እነሱም ደግሞ ወድቃና አሟት እንደነበር እንዲሁም እንድታርፍ እንደወሰዷት ነግረዋታል ማለት ነው። ሲቀጥል በቀለል ለምንድን ነው እንደዚህ ያደረከኝ በማለት እንዴት ከፍቅር ጋር ተባብረህ እኔን ይሄን ያክል በሰዎች ዘንድ ውሸታም ታደርገኛለህ የኔን ነገር እንዳለ ሁሉን ነገር ታውቃለህ ግን አንተ ካህዲነህ ለገንዘብ ብለህ ስንት ነገር አድርገሃል በማለት ተናግረው ነበር እሱ ደግሞ በጣም ብዙ ብር እኮ ስለከፈለች ነው ብሩን ብዛቱን ብታየው እኮ እንኳንም ሰጠች እንኳንም ማገኘህ እንኳንም እንደዚህ ብለው ዋሸህ? ትሄ ነበር አደይ፣ እኔ ብሩ ያስፈልገኛል በማለት ይመልስላታል። ብሩ ግን የማን እንደሆነ ታውቃለህ? የራሴን ደሞዝ ነው ሰብስባ ራሱ ጨምራ የሰጠች ለእኔ ደሞዜንም ሰታኝ አታውቅም በማለት ትመልስለታለች። እሱም በቀለም እጅግ በጣም ደንግጧል። እንዴት ጭራሽ ደሞሽን አትከፍልሽም? ቆይ አገኛታለሁ በማለት ተናደደ ማለት ነው። አደይ እንግዲህ ከነበረችበት ውስጥ ከነ ንጉስ ቤት ወታለች። ንጉስ ግን እስከፈለግሽበት ሰዓት ስራ እስከምታገኝ ድረስ አብረሽ ከኛ ጋ መቆየት ትችያለሽ፣ ምንም ነገር አናደርግሽም ብሏት ነበር። እሷ ግን ወታ ወደ እነ ኤላ ቤት ሄዳለች ማለት ነው። እንግዲህ ለምለም ደግሞ ክፍለ ሀገር ስለሄደች ያው ኤላ ጋ ነበረች እና ኤላን ለማረፍ እኔ ስራ እስከማገኝ ድረስ እዚህ መሆን እችላለሁ ወይ በማለት አስፈቅደው ነበር። ኤላም ደግሞ ችግር የለውም መሆን ትቼ ያለሽ በማለት መልሶላታል። ግን ደግሞ ከዛ ሁሉ ነገር ኤላ ተረድቷታል። ልክ እንደ ለምለም ተረድቷታል ማለት ነው። ያው አደይ ለምንድን ነው ስለ ራስሽ የማትጋፈጭው? እውነቱንስ ለምንድን ነው የማትናገሪው? ሰዎች በአንቺ ሐስት ነገር እየመሰከሩ እንዴት አንቺ ዝምብለሽ መቻልን መራትሽ? በማለት እንግዲህ ኤላ እንግዲህ ጠይቋት ነበረ ታዲያ ደግሞ ከእነሱ ቤት በወጣ የባሰ ቤት ላገኝ ይችል የባሰ ቤት ሊገጥመኝ ይችላለሁ። ደግሞ ባርኮቴና እናቱ በጣም እጅግ መልካም ሰዎች ናቸው። አንድ ፍቅር ነች አስቸጋሪ የሆነችው እና ለዚያ ነው በማለት እንግዲህ መልሳለች። ያ ማለት ኤላ ተረድቷታል ማለት ነው። የተደረገው ነገር ሁሉ ውሸት እንደሆነ ተረድቷል። ምክንያቱም እንዲረዳ ያደረገችው ደግሞ ለምለም ነች እንግዲህ ፍቅር ደግሞ የፍቅር ጊዜ የፍቅር የፍቅር ጊዜ አዘጋጅታ ምን ብላ ምናምን አበባዋን ደርድራ እንግዲህ ድብን አይኑን አስራ ቀጥታ ወደ ሳሎን ወደ አዘጋጆቹ ፕሮግራም ስትወስደው እንግዲህ አይኑን ግልጥ ሲያደርግ አበባ ምናምን ነገር አድርጋ የፍቅር የፍቅር ነገር አደርጋ በቃ ጠብቀው ነበረ፣ ግን ደግሞ ይህን ነገር ለምን እንደዚህ ታደርጋለች? በፍጹም እኔ ከአንቺ ይህን ነገር አልጠብቅም። ምንም ነገርም አልፈልግም። እኔ እጅግ በጣም የምወዳት የማከብራት ሴት በህይወቴ አለች። ስለዚህ አንቺን አልወድሽም፣ አላፈቅርሽም። ለምን አታይኝም? በማለት እንግዲህ የተለያዩ ቃላቶችን ተናግሯታል። እሷም ደግሞ በጣም እንደምትወደው እንደምታፈቅረው እያነሳች ነበረ። እሱ ግን በፍጹም አይሆንም እኔ እና አንቺ መቼም አንፋቀርም በማለት እንግዲህ ትቷት ሄዷል። ሊዲያ መታ ደግሞ አንዱ በጣም አናዳታለች ፍቅርን ማለት ነው። ሊዲያን ያንዳንዴ ደስ ትለኛለች ከአደይ ላይ ደግሞ የሆነ ነገር ስትል እንትን ታና ድደኛለሽ ማለት ነው። እና ሊዲያም አበሳስታታለች፣ እንደዚህ አድርገሽ ወንድሜን ለማጥመር ነበር ግን እሱ አልተጠመደልሽም በማለት በጣም እየሳቀችባት ነበረ ግን ደግሞ ፍቅር ደግሞ ያው ሊዲያ ላይ ምን አድርጋባታለች ያው የተዝናናሽ ክላሷ ውስጥ ባለች በሳ ስልኳን ወስዳ በሩን ዘግታባታለች ማለት ነው። ያው እንግዲህ ዴብ ከእነ ኤላ ቤት መሆኗን ሲያቅ ወደ አደይ ሄዶ ነበር ማለት ነው። እና ኤላ ጋር በሄደበት ሰዓት አደይ የት ነች በማለት እንግዲህ ኤላን ጠይቆት ነበረ። እዚህ ቤት የሚመጡ ሰዎች ግን እኔን አይፈልጉኝም እንደ በማለት እሱም ራሱ በመገረም አደይ አለች፣ ኩሽና እየሰራች ነው በማለት ይነግረዋል። እሱም ተነስቶ እንግዲህ ወደ ኩሽና ይሄዳል። ያው አደይ እና አዴብ ተቃቀፉ በመጨረሻም እጅግ በጣም ናፍቀሽ የነበር ስላገኘሁሽ እጅግ በጣም ደስ ብሎኛል ፍቅርን አታውቂያትም እንዴ ፍቅር እንደዚህ ነች ግን ደግሞ የእሷን ጸባይ ችለሽ ለምንድ ነው ወደ ድሮ የማትመለሹ እባክሽን ነይ ተመለሽ ናፍቀሽኛል ስለዚህ ሌላ ስራ እፈልጋለሁ የምትይው ነገር አቁመሽ ከኛ ጋር እንድትኖሪ እፈልጋለሁ ባርኮቴም እንዲሁም እናቷ ከኛ ጋር እንድትኖሪ ነው የሚፈልጉት ስለዚህ ለፍቅር ደግሞ ነገሮቹ ሊስተካከሉ ይችላሉ፣ እባክሽን ተመልሽ በማለት እንግዲህ አደይንም ጠይቋት ነበረ። አደይ ግን በፍጹም እኔ አልመለስም፣ ደላላ ጋር ሂጅ፣ ስራ እፈልጋለሁ በማለት እንግዲህ እመልሳላችኋለች ማለት ነው። በመጨረሻም እንግዲህ ኤላ ለምንድን ነው እናንተም እዚህ ኩሽና ውስጥ ገብታችሁ አልመጣም አላችሁ ብቻዬን ተዋችሁኝ? ለማንኛውም ሶስታችንም፣ ሁላችንም ወጣ ብለን ተዝናንተን ጠጥተን በልተን ብንመጣ ምን ይመስላችኋል? ብሎ ለአደይ እና ለዲብ ሀሳብ ይሰጣቸዋል። እጅግ በጣም ደስ ይለናል በማለት እንግዲህ ዲብ ይመልስለታል። አደይ ግን እኔ አልሄድም እዚሁ ቁጭ እላለሁ፣ ወይም ደግሞ ደላላ ጋር ሄጄ ስራ ፈልጋለሁ በማለት መለሰች። እሱ ሌላ ጊዜ ይሆናል፣ አሁን ግን ፈታ ማለት እንፈልጋለን፣ እንውጣ አብረን በማለት እሺ ተባ ብለው እንዲሁም ሊዲያ ጋር ደውልና ትንጣ ብሎ ኤላ፣ እሷን ካልወሰርኳት እንደውም ትጮህብኛለች በማለት እንግዲህ ዴብ እህቱ ጋር ሲደውል ስልኳ አይሰራም። ምክንያቱም ያው ፍቅር በሩን ዘግተባት ስልኳ ከሷ ጋር ስለነበረ ማለት ነው። በቀለና ንጉስ እንግዲህ በስተመጨረሻም የነ ባርኮኒን ቤት በጣም ያንኳኳሉ። ግን በር የከፈተችው በወቅቱ ፍቅር ነበረች ማለት ነው። እና ያው አንገቷን ይዝና በቀለ ለምንድን ነው ያደይን ደሞዝ እስከዛሬ ያልከፈልሻት? አንቺ ማን ስለሆነች ነው እንደዚ አይነት ግፍ ካደገ የምደራርብባት? በማለት እንግዲህ ስላደይ አንተ ምን አገባህ? የራስክን ብር ተቀብለሃል። ስለዚህ ስላደይ አያገባህም፣ አይመለከትህም በማለት እንግዲህ ፍቅር ትመልስለታለች ማለት ነው። እንዴት እንደማሳይሽ እና እንዴት ዋጋሽን እንደምሰጥሽ አሁን አሳይሻለሁ፣ በማለት እንግዲህ ታቅፎ ተሸክሟት ሄዷል። ምን ያደርጋታል? ምን ይደርስባት ይችላል? የሚለውን ነገር እንግዲህ ያው በቀጣይ ፓርት፣ በክፍል 34 እንጠብቃለን ማለት ነው። በኮሜንት ላይ ግን እሰይ እንኳን ፍቅር ተያዘች፣ ምሷ ነው፣ ስራዋ ነው የሚሉ በጣም ብዙዎች አሉ። ምክንያቱም እንግዲህ ስታሰቃያት የነበረችው አደይን ስለሆነ ማለት ነው። አደይ በጣም ታጋሽና ምስኪን ነች። ብዙ ነገሮች እየተደረገባት እንኳን ትንፍሽ ማት ልጅ ነች። ስለዚህ አሁን ላይ የደረሰባት ነገር ለፍቅር ይገባታል የሚሉ በጣም በርካቶች ናቸው። በእርግጠኝነት ምንም አያድርጓትም፣ ያስፈራሯታል እንጂ ምንም አያድርጓትም። ግን ደግሞ ልጅቷ አሁንም ቢሆን እንደዚህ አድርገዋት አስፈራርተዋት እንኳን አርፋ የምትቀመጥ አይመስለኝም ማለት ነው እና ውድ ቤተሰቦች የዛሬ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።